ምንም ሀሳቡ ላይ የላችሁ ሰዎች እንግዲህ ካፕከትን አሳያችኋለሁ። ስለዚህ በጣም ላ ነው እንግዲህ የምትከታተሉ ማለት ነው። ካፕከት እንደምትመለከቱት ይሄን ይመስላል። ፊት ለፊቱ ይሄን ይመስላል። ልክ እንደዚህ ስትመለከቱት ይሄን ኢንተርፌሱ ማለት ነው። ከዛ በኋላ ምን እናደርጋለን? ልክ ስንመጣ ፊት ለፊት መደመር ምልክት አለች። ከላይ ኒው ፕሮጀክት የምትለው እሷን ከፍተን ነው እንግዲህ ከፍተን የምንጀምረው። ከዛ በፊት ግን የምነግራችሁ ነገር ከላይ በኩል ቀኝ በኩል የሴቲንግ ምልክት አለች። እሷን ክሊክ ታደርጓታልና እናንተ ጋር አድ ዲፎልት ኢንዲንግ የምትለው እቺ በርታ ነው ያለችው። አዲስ ጀማሪዎች ጋር በርታ ነው የምትገኙ። ስለዚህ እሷን ነገር ምን ታደርጋላችሁ? ኦፍ ታደርጋላችሁ ማለት ነው።

የካብከቱ ነው አንዳንድ ነገሮች ስንፈልግ እንደ ሰብስክራብ የማስገባት ና ሳት ሲሆን ስለዚህ ኒው ፕሮጀክት ትላላችሁ። ኒው ፕሮጀክት ከዛ ኒው ፕሮጀክት ለምሳሌ አንድ ላስገባ ይ አስገባ አንድ ቪዲዮ ልክ እንደዚህ ሳስገባ ተመልከቱ አሁን ምን ይለኛል እዚህ ጋር ኤዲት ኦዲዮ ከስር ማለት ነው። እነዚህ ዋናው ባር ባር ናቸው የካፕከት ኤዲት የሚላለ ኦዲዮ የሚላለ ቴክስት የሚላለ ኦቨርላይ፣ ኢፌክት፣ ካፕሽንስ፣ አስፔክት ሬሽዮ፣ ፊልተር፣ አጀስት፣ ስቲከር፣ ባክግራውንድ ይላል። አሁን እዚህ ጋር እኛ የምንፈልጋቸውን እየመረጥን መጠቀም እንችላለን ማለት ነው። አሁን የምንሰራው ቪዲዮ አላማው ምንድን ነው? የምንሰራው ኤዲቲንግ እዚ ጋ የምንሰራው ቪዲዮ ለምንድን ነው ለቲክቶክ ነው ወይስ ለዩቲዩብ ነው የሚለውን የምንወስነው አሁን እዚህጋ ምን ማድረግ እንችላለን ከስር ኤዲት ኦዲዮ ምናምን እያለ ሂዶ አስፔክት ሾው የሚል አለ እሱን ስንነካው ሁለት ምርጫዎች አሉ። ብዙ ናቸው፣ ግን እኛ የምንፈልገው ከብዙ ሁለቱ በቃና ለጊዜው ማለት ነው። ዘጠኝ በአስራ ስድስት የሚል የቲክቶክ ምልክት ያለበት አለ። ሌላው ደግሞ እሱ ራሱ ወደ ጎን ተኝቶ ማለት ነው። አስራ ስድስት በዘጠኝ ይሆናል ማለት ነው። አስራ ስድስት ተገልብጦ ስለዚህ ዘጠኝ በአስራ ስድስት የነበረው ምን ይሆናል? አስራ ስድስት በዘጠኝ ይሆናል ማለት ነው። አሁን እኔ የፈለግኩት ለዩቲዩብ ከሆነ አስራስድስት በዘጠኝ ሰፊውን ልክ አሁን ነጭ ያደረገበት አይታችኋል። ነጭ ያደረገበት ማለት እሱን እነካና ከስር ራይት ምልክት አለ ይችላል። ከዛ እሱን ክሊክ አደርጋለሁ። አሁን እዚህ ጋር እንደምትመለከቱት እንደምትመለከቱት ምን አለ ማለት ነው።

ያም ሆነ ይሄ ዳር ዳር የምታዩት ቆይሄን እያካወት አይደለ? ይኛው ማለትነው ሁን የማንቀሳቀሰውን እያያችሁ ማለት፣ ዳርዳር እንዳለ ጥቁረት እንደማዩት ጥግ ላይ ወስደው አያችሁ። ከዚህ ጥግ ከዚህ ጥግ ያለው ጥቁረት ሰፊ ነው፣ በጣም ሰፊ ነው። እኔ ግን ቪዲዮ የቱጋን ያለው ነው እንደዚህ እንደዚህ መቀመጥ አለበት ወይ ካላችሁ፣ አይ መቀመጥ የለበትም ነው። ልክ እንደዚህ አሁን ቪዲዮን ስነካው ነጭ ያደርግበታል አይደለም። ስለዚህ እንደዚህ ማለት ነው። ከዛ መጣና ዝም ብዬ ባዶ ቦታ ላይ ክሊክ ሳደረግ፣ ባዶ ቦታ ላይ ክሊክ ሳደረግ ይመለሳል። አሁን ሲመለስልኝ ከስር ይሄድና ኤዲት ኦዲዮ፣ ቴክስት ምናምን ይላል። መጨረሻ ላይ ባክግራውንድ ነው ባክግራውንድ። እሱ ይነካለው እዚህ ጋር ሁለት አማራጭ አማራጮች አሉ ብዙ የተደረደሩት ማለት ነው። ብለር ይላል ኢሜጅ፣ ከለር ለምሳሌ ኢሜጅን ብናከው ተመልከቱ። ኢሜጅን ብንከው አንድ ጊዜ እነዚህ ኢሜጅ ሰጠ። አያችሁት? ኢሜጅ ማለት ነው፣ ለባክግራውንድ የሚሆን ኢሜጅ ማለት ነው። ለምሳሌ ይሄን ብንከው፣ አያችሁት? ሚያምር ባክግራውንድ ሚያምር ባክግራውንድ ሰጠ። ግን ከቪዲዮ ጋር አይሄድ። ማየቱት ቪዲዮን ያደበዝዘዋል። ሌላ ባክግራውንድ ደግሞ መጣለ። ለምሳሌ ይሄ ማየቱት ይሄ ነው ማለት በጣም ጎላ ነው። ማረገዝ ይችላል ማለት ነው። ሌሎችም እንደዚህ አይነት ነገሮች ተመልከቱ። ባክግራውንድ እያያችን ነው። ሹፍቱም ይኸው እዚህ ጋር እዚህ ጋር አለ። እንደዚህ መቀየር ይቻላል እዚህ ጋር

በግራን እንደዚህ ስመጣላችሁ ከሳምን ለምናደርገው መሰረቱ ጋይስ፣ ይህ ቪዲዮ ከቲክቶክ የቆረጥኩት ቪዲዮን ክሊክ አድርገዋሉ። ከቲክቶክ ከቲክቶክ ሳመጣው አሁን ሰዎች ገስት ላይ ገብተው እያወሩ ነው አይደለም? ከታች ኮሜንት የሚጽፉ ሰዎች አሉከታ ኮሜንት የሚጽፉ ሰዎች እሱ ፓርት አልፈልገውም፣ ምንም አይጠቅመኝም ሰዎቹ ካሉበት ከተቀመጡበት ውጭ ያለው ፓርት ከላይ ከታችም አይጠቅመኝም አይጠቅመኝ ማድረግ አለብኝ አንድ የቪዲዮ ክሊክ አደርጋለሁ ከዛ ወደ ስር ይሄዳለ በነገራችን ላይ ይው ከስር ኤዲት ኦዲዮ ቴክስት እያለ የተበድ ቪዲዮን ከላይ ሄቼ ክሊክ ሲያደረገው ደግሞ ከስር ያሉ ነገሮች ይቀየራሉ ለሌላ ጥቅም ይዞ ይመጣሉ ማለት ነው ጋይስ ይህን መልመጥ ያስፈልግ ነው ከስር ለምሳሌ አስፔክት ሬሽዮ ስታ ትራንስፎርም በሊም ካለ በኋላ ትራንስፎርም ቤት አለ። ትራንስፎርም ላይ ሮቴት አለ። ለምሳሌ አያችን እንደዚ ሮቴት ይላው። ሚረር አለ። ሚረር መገንደል ማለት ነው። ከዚያ በኩል የነበረው ወደዚ ይዞራል። ለምሳሌ ፈስል ሪኮርደር የምትለያችሁ አሁን በቀኝ ጫፍ ላይ ናለች። ሪሳይዝ የሚላለ ሪሳይዝ አንዳንድ ጊዜ ክሮፕ ብሎ ይኖራል ውጭ ላይ አንዳንድ ደግሞ እንግዲህ ዲት ሲደረግ ምን ሆኖ ይመጣል ሪሳይዝ አሁን ቪዲዮ ሳጥን

ያያያችሁ ነው ራሱ ሲያያይ፣ ግን አሁን ይሄው ላይ ነጭ መረብ ምን ላድርግ? ምን መሆን አለበት? ምን መሆን አለበት? ማስተካከል ይቀላል። በእጅ ማስተካከል ግን ጫፍ

ከላይም ደግሞ እንደዚህ ይዘውና ወጣቸው ይወርዳሉ። እንደዚህ አይነት ከላይ ደግሞ እንደዚህ እንደዚህ ስትለማመዱት ከታች ከፍ ታረጉትና ከዛ ቪዲዮን ከፍ ማረጋችሁ። ለምሳሌ ከላይ ራይት ምልክት አያችሁ ቪዲዮ ትንሽ በቃ ጌስቶች ይችላል ተቀምጠው የሚታዩበት ቦታ ብቻ ነው። ይህ ኮተት ኮሜንት ምናምን ነገር የለም። አሁን በቃ ኮሜንት ምናምን ጠፋ ኮተት ምናምን ነገር ከዛ በጣቶች ይዝና ሚሰፋ አረገዋል አያችሁት? ሰፋ መቶ ወደ መሀል ቁጭ አለ አያችሁት? አሁን ገስቶቹ ብቻ ናቸው ት ት በ ገስቶቹን ብቻ ቆርጭ ያመጣሁት እና ሰፋ ብሎ ቁጭ አለ ሰፋ ብሎ ማለት ነው። ዳር እና ዳር ላይ ከፈለኩኝ ከፈለኩ ለምሳሌ ወደዚህ ዳር መሰል ይችላለ። ወደዚህ ውስጥ እና ይሄ የቀረ ቦታ ደግሞ ኮሜንት ማስገባት ይችላለ። ለምሳሌ እንደ ቴክስት ነው። ይ ቴክስት ከጻፍኩ ለምሳሌ ከስራው ሁን መርጥ ቴክስት ላስገባ ብትሽል መርጥ መርጥ ፕሮግራም ብለ ሮ ራም

ውስጥ ገብቼ እንደዚህ ከላይ የተደረደሩትን አንዱን በርግ ላይ ያችሁ እንደዚህ ባክግራውንድ ካስፈለገው ዝቅ እና ባክግራውንድ እንደዚህ ነ

እነዚህ የድምጽ ምልክቶች እዚህ ጋር ደግሞ ላይክ ቦታ ቦታ ሳይዙን ለመከላከል ጫፉ ላይ ይዘን እንደዚህ ለማስገባት ሲቀመጥ ሰብስክራይብ ደግሞ ሰብስክራይ የምትለዋ እንደዚህ ቦታ ቦታ

ምንም ነገር አላቅም አልተማርኩም ለምትል ሰዎች ነው የሚሰራው ቪዲዮ እንጂ፣ ኖርማሊ ለተማረ ሰው ትምህርት ምናምን ለሞከረ ሰው እንዲህ አንብቦ ላ የበዳ ሳይሆን ምንም አላቅም ለሚል ሰው ነው ቪዲዮ መስራት የሚፈልገው። ስለዚህ በጣም ዝቅ ባለ ሁኔታ ማስማ የሚፈልገው ደጋግሞ ይፈልጋለ። ተመልከቱ፣ አሁን ምርት ፕሮግራም በተወሰነ ላይክ እንደዋለ ላይክ፣ ሰብስክራይብ ሁሉም አብሮ ከቪዲዮ ጋር ተካፈል። ስለዚህ እቺን ቦታ ተጠቀምኳት ማለት ነው ጋር ቪዲዮን ጥግ ላይ በመውሰዴ እዚህ አካባቢ መሃል ላይ ወሰርኩት እና ጥግ ላይ በማስቀመጤ የቀረችውን ቦታ እንደዚህ አንዳንድ መረጃዎችን ልጽፍበት